ሰላም ለእናንተ ይሁን። እንዴት ናችሁ ወገኖቼ? አሁን ከፊታችን ላለው በዓል የትንሣኤ በዓል ማለትም የጌታችን የኢየሱስ ክርስቶስ የትንሣኤ በዓል በዝግጅት ላይ ያላችሁ በዓሉን ምናልባት በናይት ክለብ፣ በዘፈን፣ በጭፈራ፣ በፌሽታ፣ በመብላት፣ በመጠጣት፣ ቁርጥ ቤት፣ ስጋ ቤት በመሄድ በግሩፕም፣ በግልም፣ እንደ ቤተሰብም፣ እንደ ጓደኛም፣ በግልም ለማክበር የተዘጋጃችሁ ወገኖቼ እቺን ነገር ስሙኝ። በመጀመሪያ ደረጃ እዛ ከመሄዳችን በፊት በዛ መልኩ በዓሉን ከማክበራችን በፊት በዓሉ ምንድን ነው፣ ምንድን ነው የሚያስተምረን፣ ትንሣኤ ማለት ምንድን ነው፣ ኢየሱስ ክርስቶስ ከሙታን የተነሳው ለምንድን ነው የሚለውን ነገር እን በአጭሩ ልንገራችሁ። በአጭሩ አታቁም ብዬ ሳይሆን የማውቀውን ነገር ልንገራችሁ። በዓሉስ በዛ መልክ ነው ወይ መከበር ያለበት? እስቲ እናስብ። ትንሣኤ ማለት ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት የበዓሉ መታሰቢያ ነው። ያ በዓል ኢየሱስ ክርስቶስ ከሙታን መነሳቱ ምን ትርጉም አለው? ለምንስ ሞተ? በእውነት ኢየሱስ ክርስቶስ የሁላችንንም ኃጢአት ይዞ ኢየሱስ ክርስቶስ የአዳም ዘርን ኃጢአት ይዞ ኢየሱስ ክርስቶስ ከዘላለም ሕይወት የነጠለንን ያንን ኃጢአት ይዞ ከእግዚአብሔር ጋር ያጣላንን ያንን ኃጢአት በሙሉ እስከዛሬም ድረስ ደግሞ የምንሰራውን ኃጢአት ቢሆን በደሙ አጥቦ ለማስወገድ ደሙን ያፈሰሰበት ህይወቱን የከፈለበት ያ መከራ ሁሉ የተቀበለበት የተዋረደበት፣ አምላክ ሆኖ ሳለ፣ ጌታ ሆኖ ሳለ፣ የሁሉ ፈጣሪ ሆኖ ሳለ፣ ሁሉ በእርሱ ሆነ ካለ እርሱ አንዳች አልሆነም ተብሎ እንደተጻፈ ሁሉን የፈጠረ ጌታ እንደ አንድ ተራ ባዶር አድርጎ ራሱን እንደ ባሪያ ተዋርዶ ተተፍቶበት፣ ተንቆ፣ ተገርፎ፣ ተሰቃይቶ ከተሰቀለ በኋላ ያንን ሁሉ መከራ ከተቀበለ በኋላ የኔና የእናንተን ኃጢአት ሁሉ እግዚአብሔር በእሱ ላይ ካስቀመጠ በኋላ ሞትን ድል አድርጎ የተነሳበት የበዓሉ መታሰቢያ ነው። ይህንን በዓል እንዴት ነው የምናከብረው? በእውነት በዚህ በዓል ምንድን ያገኘ ነው? በእውነት እንደምናደርገው በመብላት በመጠጣት በመስከር በመደነስ በመጨፈር ነው ወይ ማሳለፍ ያለብን? ምንድን ነው ከዚህ በዓል ያገኘ ነው? ከዚህ ትንሳኤ ያገኘ ነው? መጽሐፍ ቅዱሳችን የሚለውን አንድ ነገር ልንገራችሁ። አንደኛ ጴጥሮስ ምዕራፍ አንድ ቁጥር ሶስትና አምስት እንደዚህ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት ይላል ሲያብራራው በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ተስፋ የሌለን ሰዎች አይደለንም። ለሕያው ተስፋ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እጩ ያደረገን ባለቤት ያደረገን የትንሣኤ ኃይል ነው። የኢየሱስ ክርስቶስ መነሳት ነው። ታዲያ ይህን ያገኘ ሰው በዚህ በጭፈራ፣ በዘፈን፣ ዓለምን በማወደስ፣ በስካር ድራፍት በመጠጣት፣ ቢራ በመጠጣት፣ ውስኪ በመጠጣት ነው ማክበር ያለበት? ይህንን እድል ይህን የተዘላለም ተስፋ እድፈት የሌለበትን ይህን ታላቅ ተስፋ ለሰጠን ለእግዚአብሔር በዚህ መልኩ ነው ምላሽ የምንሰጠው? ይልቅ በመሰብሰብ በምስጋና እግዚአብሔርን በማመስገን ኢየሱስ ክርስቶስን በማመስገን ስራውን በማሰብ ይሄ ትንሣኤ የተገኘው ከታላቅ መከራ በኋላ ነው። መከራውን በማሰብ ኢየሱስ ክርስቶስን በማሰብ በምስጋና፣ በዝማሬ፣ በሽብሻባ ቃሉን በማንበብ ቃሉን አብረን እያነበብን በማመስገን የምናከብረው በዓል ነው እንጂ የጭፈራ በዓል አይደለም። ጭፈራ ጋር ያለው ሰይጣን ነው። ድራፍት ጋር ያለው ሰይጣን ነው። ስካር ጋር ያለው ስካር ጋር ጸብ ጋር ድብድብ ጋር ያለው አጋንንት ነው። የሚከብረው እሱ ነው። የሚከብረው እግዚአብሔር አይደለም። ይህንን ርስት የሰጠን እግዚአብሔር አይከብርም። ይህን ርስት ያስገኘልን ኢየሱስ ክርስቶስ በመስቀል ላይ ያን መከራ ተቀብሎ ያንን ርስት የሰጠን ኢየሱስ ክርስቶስ በዚህ አይከብርም። እግዚአብሔር በሚከብርበት ኢየሱስ ክርስቶስ በሚከብርበት መንፈስ ቅዱስ በሚመራን መንገድ ነው ማክበር ያለብን። ባካችሁም በማስተዋል በዓሉና ክብር። የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 14 ቁጥር 17 ላይ እንደዚህ ይላል፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። በመብልና በመጠጥ አይደለም ሐሴት የምናደርገው። ምናልባት ተሰብስበን ስንበላ ስንጠጣ እንደ ቤተሰብ ደስ ይለን ይችላል። ነገር ግን ያ የመብሉ ጊዜ የተወሰነ ጊዜ፣ ለዛውም ስርዓት ባለው አልኮል በሌለበት ስካር በሌለበት ዝሙት በሌለበት እርኩሰት በሌለበት። በበዓሉ አሁን የሚታዩ በጣም ብዙ ነገሮች አሉ። ሰው ታስሮ ታስሮ እንደተለቀቀ እንስሳ ነው የሚጨፍረው፣ የሚዘለው። ለዛ አደለም ኢየሱስ ክርስቶስ ሞቶ የተነሳው። ምንድን ነው የሚለው የሮም የመጽሐፋውን ያነበብ ነው? የእግዚአብሔር መንግስት ጽድቅና ሰላም፣ በጽድቅ በሰላም በጠብ በብጥብጥ አይደለም፣ በጽድቅ በሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ። ሐሴት የምናደርገው ደስ የሚሰኘው በመንፈስ ቅዱስ ነው። ኢየሱስ ክርስቶስ ደግሞ በምዕራፍ ዮሐንስ ወንጌል ምዕራፍ 14፣ 15፣ 16 ላይ ሄዳቸው አንብቡ። መንፈስ ቅዱስ በመጣ ጊዜ እኔን ያከብረኛል ይላል መንፈስ ቅዱስ በመጣ ጊዜ እኔን ይገልጠኛል የነገርኳችሁን ያሳስባችኋል ነው የሚለው ስለዚህ ኢየሱስ ክርስቶስ ያስተማረንን ትምህርት በማሰብ በመንፈስ ቅዱስ አስታዋሽነት በመገንዘብ ነው በዓሉን የምናከብረው እንጂ ከመንፈስ ቅዱስ ውጪ በሆነ በስጋዊ ስሜት በስጋዊነት አይደለም ባካችሁ ወገኖቼ ይህን በማሰብ መጪውን የ2017ን የትንሣኤ በዓል አብረን እናክብር እግዚአብሔር ይረዳናል። አሁን በርከክ ብላችሁ ጸልዩ። በዚህ መልኩ በዓሉን ለማክበር ተዘጋጅቼ ነበር። በጭፈራ ናይት ክለብ በመሄድ በመደነስ መጠጥ በመጠጣት በየስጋ ቤቱ በመዞር እዛም በመደነስ በመጨፈር ብዬ ነበር። ነገር ግን ለካ እንደሱ አይደለም። ጌታ ሆይ ስራህን በማሰብ ምሕረትን በማሰብ ያገኘሁትን የዘላለም ሕይወት በማሰብ አከብርሃለሁ፣ ገዛልሃለሁ በዛ መልኩ ከቤተሰቦችም ከጓደኞችም ለብቻዬም አከብረዋለሁ ብላችሁ አሁን በእግዚአብሔር ፊት ቃል ግቡ። ይህን ስላደርጋችሁ እግዚአብሔር ደስ ይለዋል፣ በእውነት ጸጋ ይሰጣችኋል። እግዚአብሔር የምህረት አምላክ ነው፣ የይቅርታ ጌታ ነው። ስለ ሁሉም እግዚአብሔር ይመስገን። ስላዳመጣችሁኝ እግዚአብሔር ይባርካችሁ። አሜን።